በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ የመጽሐፍ ቅዱስ ጥናት ትምህርት ተከታታዮች እንደያላችሁበት ሰዓት ሁኔታ እንደምናላችሁ። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። ዛሬ የመግቢያ ክፍል ሁለት የመግቢያውን ክፍል ሁለትና የማጠቃለያውን ትምህርት ነው ማስተምራችሁ። ዛሬ የምናየው የመጽሐፍ ቅዱስ በሁለት እንዴት እንደሚከፈል እንመለከታለን። የእኛን ደግሞ አከፋፈልና፣ እንደዚሁም ደግሞ የካቶሊኮቹን አከፋፈል፣ የፕሮቴስታንቱን አከፋፈል መጽሐፍ ቅዱስ እንዴት እንደሚከፈል በዛ መልክ የምናየው ይኖረናል። ባለፈው የተሰጠውን ትምህርት ክፍል አንድ መግቢያን መማር ይኖርባቸዋል እዛ ላይ ጠቃሚ የሆነ የሰጠኋችሁ መረጃ አለ። የበለጠ ለመረዳት ትችላላችሁ። ከዚህ በኋላ እንግዲህ እያንዳንዱን መጽሐፍ ውስጥ እየገባን ስለሆነ በአንዳንድ ቀን ትምህርት፣ በሳምንት የምንማረው ወደኋላ ሄዳችሁ ድንገት ይህን አሁን እየሰማችሁ ያላችሁ ይሄ የመግቢያ ክፍል ሁለት ስለሆነ የመግቢያውን አንድን መማር ይኖርባችኋል። የምንማረውን ትምህርት እግዚአብሔር ይግለጥልን፣ ይግለጥላችሁ። ዛሬ የምናየው መጽሐፍ ቅዱስ የእግዚአብሔር መጽሐፍ ነው። ባለፈው እንዳየነው በሁለት ታላላቅ ክፍሎች ነው የሚከፈለው። እነዚህ ሁለት ታላላቅ ክፍሎች መክፈያው የሆነው ምንድነው? እሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ከተወለደ በኋላ ያለው መጽሐፍና ሰው ከመሆኑ በፊት ወይም ከመወለዱ በፊት ያሉት መጽሐፍት እነዚህ መጽሐፍ ቅዱስን ለሁለት ክፍል ያደርጉታል ማለት ነው። ምንድን ነው እንግዲህ ዋናው መክፈያው? እሱ እንዳልኳችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ከቅድስተ ቅዱሳን ድንግል ማርያም ከስጋዋ ስጋ ከነፍሷ ነው ስነስቶ ከቤተልሔም በመወለዱ ከዛ ጊዜ ጀምሮ ያለው መጽሐፍና ከመወለዱ በፊት ያለው መጽሐፍ መጽሐፍ ቅዱስን ሁለት ክፍል ያደርገዋል ማለት ነው። ሁላችሁም እንደምታውቁት ክርስቶስ አምላካችን ከመወለዱ በፊት ያሉት መጽሐፍት በጠቅላላ ምን ተብለው ነው የሚጠሩት? የብሉይ ኪዳን መጽሐፍት ይባላሉ። እነዚህ የብሉይ ኪዳን መጽሐፍት ተብለው ይጠራሉ። ብሉይ ማለት ምን ማለት ነው? ብሉይ ብሉይ ማለት የግዕዝ ቃል ነው። የቀደመ ወይም ደግሞ አሮጌ እንደማለት ይሆናል። ምክንያቱም ቀጥሎ ያለው አዲስ ስለሚል፣ ለምሳሌ ብሉይ የሚለው አሮጌነት አሮጌም ግን የሚጣል አሮጌ ማለት አይደለም። ለምሳሌ ልብስ ትገዛላችሁ። ሱቅ ሄዳችሁ ዛሬ የገዛችሁት ልብስ አለ። ዛሬ አንድ ልብስ ገዝታችሁ፣ ያ ልብስ የምትለብሱት ነው። ይቀመጣል። ከዛ ደግሞ በሁለት ወሩ ሄዳችሁ አንድ ልብስ ብትገዙ የትኛውን አዲስ ትሉታላችሁ? ይሄኛውን አዲስ ትሉታላችሁ፣ ያኛውን አሮጌ። ግን ጥላችሁታል ማለት አይደለም። ስለዚህ ትርጉሙ እንዲገባችሁ ብሎ ሲባል አሮጌ ነው፣ የተሻረ ነው፣ የተጣል ነው ብሎ የሚያስቡ ሰዎች አሉ። በኦርቶዶክስ ተዋሕዶ ቤተክርስቲያን እንደሱ አይደለም። ስለዚህ የብሉኪዳን መጽሐፍት የምንላቸው መጽሐፍት አሉን። የብሉኪዳን መጽሐፍት ተብሎ ይጠራሉ። ቅድመ ምንድናቸው ማለት ነው? እነዚህ ቅድመ ልደት ናቸው። ጌታችን አምላካችን ሰው ከመሆኑ በፊት ያሉት ወይም አምስት ሺህ አምስት መቶ ዘመን የመከራ ዘመን በምንለው ውስጥ ያሉ ናቸው። በዛ ውስጥ ያሉ ናቸው። ስለዚህ የብሉኪዳን መጽሐፍት ጌታ ከመወለዱ በፊት የተጻፉ መጽሐፍት ናቸው። ሁለተኛው ደግሞ የአዲስ ኪዳን መጽሐፍት የምንላቸው ናቸው። የአዲስ ኪዳን መጽሐፍት የምንላቸው ደግሞ እነዚህ መጽሐፍት ድኅረ ልደት፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ የተጻፉ ናቸው። በአማርኛው አዲስ እንላለን። በግዕዙ ግን ሀዲስ የሚለውን ይዘን እንሄዳለን። ምክንያቱም ከግዕዙ ቃል ያለው የበለጠ ስለምንጠቀምበት ነው። ሀዲስ ኪዳን እንለዋለን። ስለዚህ ብሉይ የሚለውና ሀዲስ የሚለው ከግዕዝ የመጡ ቃላት ናቸው። ስለዚህ የክርስቶስ አምላካችን ከቅድስተ ቅዱሳን ከድንግል ማርያም ከመወለዱ በፊት የተጻፉት መጽሐፍት ምን ተብለው ይጠራሉ? ብሉይ ኪዳን ተብለው ይጠራሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ የተጻፉት መጽሐፍት ደግሞ አሁን እንዳየ ነው፣ ምን ተብለው ይጠራሉ? እነዚህ የሀዲስ ኪዳን መጽሐፍት ተብለው ይጠራሉ። እነዚህ መጽሐፍት ቁጥራቸው በእኛ በኦርቶዶክስ ኢትዮጵያ ክርስትና እምነታችን ውስጥ በመግቢያ አንድ እንዳየነው ነው ስንት ናቸው ቁጥራቸው ሰማንያ አንድ ናቸው እነዚህም መጽሐፍት ሰማንያ መጽሐፍት እንቀበላለን አሁን አንድ ነገር ላሳያችሁ ብዙ ጊዜ እጃችሁ ላይ ያለው መጽሐፍ በምን መልክ እንደሆነ እንድታውቁት እፈልጋለሁ እዛ ላይ ለምሳሌ በኢትዮጵያ የመጽሐፍ ቅዱስ ማህበር የታተመ ብሶ የሚጠቀበት በተለይ በእኛ በአቡነ ተክለ ሃይማኖት በረከታቸው የደረድ ብንና ፓትሪያርክ በነበሩ ሰዓት የተጻፈ መጽሐፍ ቅዱስ አለ። ያ የተጻፈው መጽሐፍ ቅዱሱ በመጽሐፍ ቅዱስ ማህበር ነው። ስለ መጽሐፍ ቅዱስ ማህበር፣ የመጽሐፍ ቅዱስ ማህበር የኦርቶዶክስ ብቻ አይደለም። እንደውም አብዛኛው መጽሐፍ ቅዱስ ማህበር ውስጥ ያሉት የፕሮቴስታንት እምነት ተከታዮች ናቸው። ሌሎችም አሉበት። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍትን በማተም ደረጃ ይረዳሉ። ሲረዱ ግን ከራሳቸው ሀሳብ ጋር የሚሄደውን አይነት ነው እና ለመጀመሪያ እዚህ ተጨማሪ መጻሕፍት ተብለው የተጠሩ በሌሎቹ፣ በእኛ ግን ቋሚ የእምነታችን መጽሐፍ የሆኑትን እራሱ በምን መልክ እንዳወጧቸው በአጠቃላይ የካቶሊኩን መንገድ ተከትለው ነው ያወጡት የታተመው ለኢትዮጵያ ኦርቶዶክስ ተዋር ቤተ ክርስቲያን ነው። ግን የኢትዮጵያ ኦርቶዶክስ ተዋር ቤተክርስቲያንን መስመር በተከተለ አይደለም። ጥሩ መታተማቸዋን ነገር ነው። ግን ያንን የኢትዮጵያ ቤተክርስቲያንን አስተምሮ በተከተለ አይደለም። ለዚህ ምሳሌ የሚሰጣችሁ ለምሳሌ አሁን በዓል ሲደርስዩ የኢትዮጵያ ቴሌቪዥን ወይም ደግሞ የፋና ወይም ሌሎች ለምሳሌ የፋሲካ በዓል ነው የልደት በዓል ነው እዛ ላይ የሚጽፉት ምንድን ነው? ለጌታ ኢየሱስ ልደት እንኳን አደረሳችሁ፣ ለጌታ ኢየሱስ ትንሣኤ እንኳን አደረሳችሁ የሚል አይነት ነው የሚጽፉት። ይህ አነጋገር ለምሳሌ እኛን ኦርቶዶክሳውያንን በአብዛኛው አያወክለንም፣ እንጠቀማለን፣ ችግር የለብንም። እኛ ግን እነሱ ግን ምንድን ነው የሚጠቀሙት? አብዛኛው ለፕሮቴስታንቱ በሚሆን አይነት መልክ ነው እየተጠቀሙ ያሉት። ከዚህ በፊትም መልእክት አስተላልፊ ያለው እሱ አይደለም። ርእሳችን ዛሬ የመጽሐፍ ቅዱስ ነውና አሁን እማሳያችሁ አሁን የምታዩት መጽሐፍ ቅዱስ ቅድም እንዳልኳችሁ በረከታቸው ይድረሰንና በብፁ ወቅዱስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ አባ ተክለ ሃይማኖት ጊዜ የተጻፈ መጽሐፍ አለ። እንዳልኳችሁ ይህ መጽሐፍ የታተመው በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታተመ ይላል። ልብ በሉ፣ አሁን የታተመው ለማን ነው? በመጽሐፍ ቅዱስ ማህበር ለኢትዮጵያ። እዚህ ላይ እንደምታዩት እንዳልኳችሁ የመጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታተመ ነው የሚለው ግን አላውቅም በዛ ጊዜ የነበሩ ሊቃውንት ተነጋግረዋል። በደንብ ከመጽሐፍ ቅዱስ ማህበር ጋር የመጽሐፍ ሲታተም ጽሁፉ ውስጡ እንዳለ ነው። እንዳልኳችሁ መታተሙም አንድ ነገር ነው። ግን መማር ማለት እናንተ የበለጠ እንድታውቁ ስለሆነ የዚህን መጽሐፍ አከፋፈሉን አሁን ቅድም ያልኳችሁ የብሉይ ኪዳን የአዲስ ኪዳን መጽሐፍት የሚለውን እኛ አንድ ላይ ነው የምንቀበለው። የብሉይ መጽሐፍት እነዚህ ናቸው፣ የአዲስ ኪዳን መጽሐፍት ደግሞ እነዚህ ናቸው ብለን እንቀበላለን። ግን ይሄ አሁን የምትመለከቱት የመጀመሪያው የማውጫው ላይ መጽሐፍቱን በምን መልክ እንደቀረቡ ላሳያችሁና አንድ ነገር ልግለጽላችሁ። ባለፈው ካስተማርኩት መግቢያ አንድ ጋራ የሚያያዝ ነገር ነግራችኋለሁ። እንደምታዩት ነው። እንግዲህ አሁን ምን እንደሚታያችሁ መጀመሪያ የብሉ ኪዳን መጻሕፍት ይላል። የመጀመሪያው ላይ የምታዩት መሀል ላይ ደግሞ የምታዩት ምንድነው? የብሉ ኪዳን ሁለተኛ የቀኖና መጻሕፍት ይላል። ሶስተኛው ደግሞ ርዕስ የሀዲስ ኪዳን መጻሕፍት ይላል። አሁን ይሄ አከፋፈል ልክ እሱ ጋር እንደምታዩት ቅድም እንዳልነው በመጽሐፍ ቅዱስ ማህበር የታተመው እሺ፣ የታተመው ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው። መልካም ግን ይሄኛው እዚህ ጋር የምታዩት አሁን በግልጽ እያያችሁት ያሉት አከፋፈል የማን ነው? የካቶሊኮቹ አይነት መንገድ ነው። ልዩነቱ ምንድን ነው? ካቶሊኮች የማይቀበሏቸው መጽሐፍት እዚህ ውስጥ አሉ። ለምሳሌ መጽሐፈ ሄኖክ አለ መጽሐፈ ኩፋል ያለ እዚህ ውስጥ ተጠቅሰዋል። እነዚህ መጽሐፍት በካቶሊክ ውስጥ አይቀበሏቸውም መጽሐፈ ሄኖክን አይቀበሉም። ለምንድን ነው ታዲያ? የብሉይ ኪዳን ሁለተኛ የቀኖና መጻሕፍት የተባሉት ሁለተኛ የቀኖና መጻሕፍት የሚለውን መግቢያ አንድ ላይ ምን ብያቸዋለሁ? ብዙ ጥልቅ ነገር አልነግራችሁም። እንዲሁ ቀለል ቀለል ያለ ነገር ነው ብያቸዋለሁ። ሁለተኛ የቀኖና መጻሕፍት ማለት በካቶሊኮቹ ምን ብለው የሚጠሩት ነው ብያቸዋለሁ። ዲድሮ ካኖኒካል ብለው የሚጠሩት ነው። ዲድሮ ካኖኒካል ማለት ምን ማለት ነው ብያቸዋለሁ? ሰከንድ ካኖን ቡክስ ማለት ነው። ያን የሚሉት እነማን ናቸው? ኦርቶዶክሶች አንልም፣ ካቶሊኮች ይላሉ። ስለዚህ እዚህ ጋር የምታዩት በካቶሊኮቹ የአጻጻፍ ስልት አይነት ነው የወጣው እንጂ ለእኛ ሲታተም እንኳን የእኛን የቤተ ክርስቲያን ሕግና ስርዓት ጠብቆ አይደለም ይሄ መጽሐፍ የታተመው። ይሄ የእነሱ ችግር አይደለም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ችግር ነው። ዛሬም ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ መጽሐፍት ለማተም ራሷ ማተሚያ ቤት አላት። በራሷ ማተሚያ ቤት ማሽኖቹን አሰልጥና ማተም አለባት እንጂ ሄዳ የጴንጤዎችን ደጅ እያንኳኳች መለመን የለባትም። ስለዚህ በዚህ መንገድ ነው ራሳችንን በራሳችን መቻል አለብን። ብዙ ጊዜ የኢትዮጵያ ቤተክርስቲያን ሲኖዶሱ የሚነጋገረው ስለ ገንዘብና ስለሌላ ነገር ስለሆን ነው። ስለዚህ ርዕሳችን እሱ አይደለም፣ ይቅርታ እንጂ ይሄንን ማውጣት ነበረባቸው ብዬ አምናለሁ። ስለዚህ አሁን እንደምታዩት የብሉ ኪዳን መጽሐፍትና የሐዲስ ኪዳን መጽሐፍት በእኛ ሁሉም የብሉና የአዲስ ተብለው የሚከፈሉ ናቸው እንጂ የብሉ ኪዳን ሁለተኛ የቀኖና መጽሐፍት የሚባል እኛ የለንም። ዲድሮ ካኖኒካል የሚል የለንም። ፕሮቴስታንቱ አፖክሪፋል ቡክስ ይሏቸዋል፣ ሂድን ቦክስ ይሏቸዋል። የተደበቁ አይነት በመንፈስ ያልተመሩ ብለው ነው የሚያስቡት። ስለዚህ እነሱ በዛ መንገድ ይጠቅሷቸዋል፣ አይቀበሏቸውም። በሂብሮ ግን በሂብሮዎቹ ሀያ አራት መጽሐፍት ነው የሚቀበሉት፣ ብያቸዋለሁ። አዲስ ኪዳን አይቀበሉም። ግን ቡክ ኦፍ ኢነክ ወይም የመጽሐፈ ሄኖክ ከእኛ ጋራ ተመሳሳይ አይደለም እንጂ፣ የራሳቸው የሆነ አላቸው። እሱ በጥልቀት መማር ስትፈልጉ ወደፊት የምገልጽላችሁ ነገር ይሆናል። አሁን ግን እዚህ ላይ እንዳለን የመጽሐፍቱን እዚህ ላይ ያለውን ዝርዝር ተመልከቱ። እንግዲህ መጽሐፍ ቅዱስ ስንል የብሉይ ኪዳን መጻሕፍት የምንላቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ የተጻፉት ኦሪት፣ እንደምታዩት አምስት ኦሪት እኛ ወይም ስምንቱ ብለን የምንጠራቸው እስከ መጽሐፈ ሩት ድረስ ያለው አለ አንደኛ ኦሪት ዘፍጥረት ነው። ሁለተኛ ኦሪት ዘጸአት ነው። ሶስተኛ ኦሪት ዘሌዋውያን ነው። አራተኛ ኦሪት ዘሁልቅ ነው። አምስተኛ ላይ ደግሞ የምታገኙት ኦሪት ዘዳግም ነው። ከዛ መጽሐፍ እያስወለ ነው ያለ መጽሐፈ መሳፍንት አለ መጽሐፈ ሩት አለ። አሁ እዚህ ጋር ስትመለከቱ እንግዲህ ወደ ውስጥ ስንገባ እናየዋለን። ሩት ለምሳሌ ሴት ነች። ሴቶችም አሉበት መጽሐፍ ቅዱስ ውስጥ ወንዶችም አሉበት። ባለፈው እንዳልን የተማሩ አሉበት ያልተማሩ አሉበት። ከዛ እየቀጠልን ስንሄድ መጽሐፈ ሳሙኤል ቀዳማዊና ካል እናገኛለን። ነገስት ቀዳማዊና ካል እናገኛለን። ዜና መዋዕል ቀዳማዊና ካል እናገኛለን። ከዛ እዝራ፣ ነህምያ፣ አስቴር፣ ኢዮብ፣ ዳዊት፣ ምሳሌ እያለ ከዛ ተግሳጽ እዚህ ውስጥ ታገኙታላችሁ። መጽሐፈ ተግሳጽም ተጨምሯል። መክብብ ከዛ መሀሊ አለ ዘሶሎሞን ከዛ አስራ ስድስት ነቢያት የጻፉት መጽሐፍ አለ። አስራ ስድስት ነቢያት ናቸው የጻፉት፣ በዝርዝር ውስጥ እናያቸዋለን። አስራ ስድስት ነቢያት ናቸው። ነቢያቱ አስራ ስድስት ሲሆኑ በሁለት ይከፈላሉ። አራቱ አበይት እና አስራ ሁለቱ ደቂቅ ነቢያት ይባላሉ። እነዚህ የምታዋቸው አበይት የሚባሉት ነቢያት ኢሳያስ፣ ኤርሚያስ እንደገና ደግሞ ሕዝቅኤልና ዳንኤል ናቸው። እነዚህ አራት ናቸው። ከዛ ቀጥሎ ያሉት ግን ዳንኤል፣ ሆሴ፣ አሞጽ፣ ሚኪያስ፣ ኢዩኤል፣ አብዲዩ፣ ዮናስ፣ ናሆም፣ እንባቆም፣ ሶፎንያስ፣ ሃጌ፣ ዘካርያስ፣ ሚልኪያስ፣ እነዚህ አስራ ሁለቱ ደግሞ ደቂቅ ነቢያት ተብለው የሚታወቁ ናቸው። ስለዚህ በብሉይ ኪዳን ውስጥ እነዚህ አሉ፣ ይቀጥላሉ። ከዛ እዝራ ሱቱኤል አለ። እዝራ ካል አለ። ጦቢት አለ። ዮዲት አለች። አስቴር አለች። መቃቢያን ሶስት አለ። ቀዳማዊ ካል፣ ሳልስ አለ። ከዛ መጽሐፈ ሲራክ አለ። የምናሴ ጸሎት አለች። አንድ ምዕራፍ ያህል ናት። የምናሴ ጸሎት እሷም ለብቻዋ ባለ ሁኔታ ተቀምጣለች። ከዛ ከኤርሚያስ ነብይ የቀረው ደግሞ ተረፈ ኤርሚያስ ምለ ኤፒስትል ኦፍ ጀሬሚያ የሚባል አለ። በዴድሲስ ክሮስ ከተገኙት መጽሐፍት ውስጥ ነው። የሶስና መጽሐፍ አለ፣ በዳንኤል ውስጥ ነው የሚካተተው። አለ እሱም። መጽሐፈ ባሮክ አለ፣ መጽሐፈ ጥበብ አለ። ከዛ መዝሙረ ሰለስቱ ደቂቅን ለብቻ አውጥተውታል እዚህ። ከመጽሐፍ ግን የሚቆጠር አደለም እንዳልኳቸው። አሁን እነዚህ ጸሎተ ምናሴ፣ መዝሙረ ሰለስተ ደቂቅ የሚለው እዚጋ አሁን እንድታወት ብዬ ነው እንጂ እነሱ ከመጽሐፍት የሚቆጠሩ አደሉም። ተረፈ ዳንኤል አለ። መጽሐፈ ኩፋሌ ያለ መጽሐፈ ሄኖክ አለ። እነሱ ላይ ትመለከታላችሁ። የአዲስ ኪዳን መጽሐፍት የምንላቸው እኛ ሰላሳ አምስት ናቸው። እያችኋለሁ፣ ሰላሳ አምስት ናቸው። አራት ወንጌላውያን አሉ፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አለ። ከዛ የግብረ ሐዋርያት የምንለው የሐዋርያት ስራ አለ። ከዛ የቅዱስ ጳውሎስ መልእክቶች 14 አሉ። ቅዱስ ጳውሎስ 14 መጽሐፎች ነው የጻፈው፣ ለሮሜ፣ ለቆሮንቶስ ሁለት፣ ለገላትያ፣ ለኤፌሶን ለፊልጵስዩስ፣ ለቆላሲስ፣ ለተሰሎንቄ ሁለት፣ ለጢሞቴዎስ ሁለት፣ ለቲቶ፣ ለፊሊሞና፣ ለዕብራውያን እነዚህ ናቸው። ከዛ የጴጥሮስ መጻሕፍት ሁለት አሉ። የዮሐንስ መልእክት ሶስት አለ። የያዕቆብ መልእክት አለ። የይሁዳ መልእክት አለ። የዮሐንስ ራእይ አለ። እነዚህን አሁን የጠራኋቸውን 27ቱን ሁሉም ሁሉም ይቀበላቸዋል፣ እንቀበላለን ይላሉ ይቀበሏቸዋል። በውስጡ ግን በጣም ብዙ የእኛና የነሱ ልዩነት ያላቸው መጽሐፍት አሉ፣ ውስጣቸው ቃላት ማለት ነው። ከዛ የኛ ስምንት የምንጨምራቸው አሉ። እዚህ ላይ በአዲስ ኪዳን ብያቸዋለሁ ሰላሳ አምስት ስለምንቀበል፣ እነዛ ደግሞ ከራዕየ ዮሐንስ ቀጥሎ ያሉት ማለት ነው። ትእዛዘ ሲኖዶስ አለ፣ ሥርዓተ ጽዮን ሲኖዶስ አለ፣ ግጽ ሲኖዶስ አለ፣ አብጥሊስ አለ። ከዛ መጽሐፈ ኪዳን ቀዳማዊ ካል አለ ሁለት ከዛ ዲድስቅሌ አለ ከዛ ቀለሚንጦስ አለ። እነዚህ አሁን የነገርኳችሁ ስምንት መጽሐፍቶች ናቸው። በአጠቃላይ የእኛ የኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፍት የምንላቸው ቁጥራቸው የብሉ ኪዳን መጽሐፍት የምንላቸው እነሱ አርባ ስድስት ናቸው። የአዲስ ኪዳን መጽሐፍት የምንላቸው ደግሞ እነሱ ደግሞ ሰላሳ አምስት ናቸው። በአጠቃላይ እንግዲህ የእኛ መጽሐፍት እዚህ ጋር ትኩረት እንድሰጡት የምፈልገው ነገር አለ። የእነዚህ መጽሐፍት አጻጻፍ መጽሐፍት የተጻፉበት የመጀመሪያ የተጻፉበት መስመር ሶስት ሶስት እንደሆነ እነግራቸዋለሁ። ቅድመ ልደተ ክርስቶስ ብለን የወሰድነው አለ። ቅድመ ልደተ ክርስቶስ ብለን የወሰድነው ላይ የብሉይ መጽሐፍት ማለት ነው። እሱ ላይ በሶስት መንገድ ነው የምናየው እነዚህ መጽሐፍት የተጻፉት፣ አንደኛ በህገ ልቡና፣ ሁለት በህገ ኦሪት፣ ሶስት በህገ ወንጌል። እንደዚህ ነው የተጻፉት። ለዛሬው ማጠቃለያው በስንት ሕግጋት ውስጥ የተጻፉት በሶስት፣ አንደኛ በህገ ልቡና፣ ሁለት በህገ ኦሪት፣ ሶስት በህገ ወንጌል። በህገ ልቡና የተጻፉት ሁለት መጽሐፍት ብቻ ናቸው። በህገ ልቡና የተጻፉት ሁለት መጽሐፍት ብቻ ናቸው። እነዚህም በህገ ልቡና የተጻፉት ሁለት መጽሐፍት እነማን ናቸው ብንል መጽሐፈ ሄኖክና መጽሐፈ ኢዮብ ናቸው። ለዛሬ የምነግራችሁ አንድ ቁልፍ ነገር ማንም የማያውቀው ሌላው ዓለም የማያውቀው እኛ ኢትዮጵያን ብቻ የምናውቀው ነገር መጽሐፈ ሄኖክና መጽሐፈ ኢዮብ ከኦሪት ዘፍጥረት ቀድመው የተጻፉ መጽሐፍት ናቸው። ከሙሴ መጽሐፍት ቀድመው የተጻፉ ናቸው። በሕገ ልቡና የተጻፉት። ሙሴ የሚጽፈው ደግሞ ከኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን ዘሁልቅ ዘዳግም እያልን የምንሄደው እነዛ መጽሐፍት ደግሞ የተጻፉት ከሄኖክና ከኢዮብ በኋላ ነው። ይሄን ልብ በሉ። እነዚህ በሕገ ልቡና የተጻፉ ናቸው። በሕገ ኦሪት የተጻፉት ደግሞ የሙሴ መጽሐፍትና ከዛ በኋላ እስከ መጨረሻው ነቢይ ድረስ የተጻፈው መጽሐፍ እዛ ላይ በዝርዝር የምታዩት የመጨረሻው የብሉይ ኪዳን መጽሐፍ ተብሎ እስከሚታወቀው ድረስ እስተሚልኪያስ ያሉት መጽሐፍት፣ እነዚህ መጽሐፍት በህገ ኦሪት የተጻፉ ናቸው። እዚህ ላይ ሌላ አንድ ልብ እንድትሉት የምፈልገው ነገር መጽሐፈ ኩፋሌ ስንመጣ በተራው እናየዋለን። እሱ ከኦሪት ጋር አብሮ የሚደመር ነው። ከኦሪት ጋር አብሮ ይደመራል። ከኦሪት ክፍል የሆነ መጽሐፍ ነው። ስለዚህ ዛሬ ያየነው የመጽሐፍ ቅዱስ አከፋፈል አንደኛ በሁለት ትልልቅ ክፍል ይከፈላል። መጽሐፍ ቅዱስ በሁለት ክፍል ነው የሚከፈለው፣ ማጠቃለያችን ማለት ነው። መጽሐፍ ቅዱስ በስንት ክፍል ይከፈላል? በሁለት ታላላቅ ክፍል ወይም ክፍሎች፣ ምንና ምን? የብሉይ ኪዳን መጽሐፍትና የአዲስ ኪዳን መጽሐፍት ምንድን ነው እነዚህን የለያቸው የብሉይና ሐዲስ የተባለው የአምላካችን የመድኃኒታችን የኢየሱስ ክርስቶስ የወልድ ከሰማይ ሰማያት ወርዶ ከድንግል ማርያም መወለዱ ነው ከዛ በፊት ያሉት በጠቅላላ የትንቢት እንደ ትንቢት ወደፊት የሚሆነውን ይናገራሉ በዛ መልክ ይሄዳሉ ስለዚህ የብሉ ኪዳን መጽሐፍ ተብሎ ይጠራሉ ጌታ ከተወለደ በኋላ ደግሞ የተጻፉት መጽሐፍት እነሱ ደግሞ ምን ተብሎ ይጠራሉ የሀዲስ ኪዳን መጽሐፍ ተብለው ይጠራሉ። በዚህ በሁለት ይከፈላሉ። የተጻፉበት ዘመን ደግሞ የሕግጋቱ ዘመን በስንት ይከፈላል? በሶስት ይከፈላል። እነዚህ ደግሞ ሶስቱ መጽሐፍ ቅዱስ የተጻፈባቸው ዘመናትና ሕግጋት፣ አንደኛ ሕገ ልቡና፣ ሁለተኛ ሕገ ኦሪት፣ ሶስተኛ ሕገ ወንጌል። በህገ ልቡና ስንት መጽሐፍት ብቻ ነች የተጻፉት? ብለን ተነጋገርን ቅድም። ሁለት ማናማ ሄኖክና ኢዮብ ይቀድማሉ። ከዛ ዘፍጥረት ይከተላል እስከ መጨረሻው የትንቢት መጽሐፍት ድረስ ከዛ በኋላ የአዲስ ኪዳን መጽሐፍት ይጀምራሉ። እነዚህ ደግሞ በህገ ወንጌል የተጻፉ ይባላሉ። ስለዚህ ህገ ልቡና፣ ህገ ኦሪት፣ ህገ ክርስትና ውስጥ የተጻፉ መጽሐፍት አሉን። ባጭሩ ሁሉንም አንድ ጊዜ ሰማንያ አንዱን መጽሐፍ ልጥራላችሁ። የብሉይ ኪዳን መጽሐፍት መጽሐፈ ሄኖክ፣ መጽሐፈ ኢዮብ፣ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘሁልቅ፣ ኦሪት ዘዳግም፣ መጽሐፈ ኩፋሌ፣ መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት፣ መጽሐፈ ሳሙኤል ቀዳማዊና ካል፣ መጽሐፈ ነገሥት ቀዳማዊና ካልእ መጽሐፈ ዜና መዋዕል ቀዳማዊና ካል፣ መጽሐፈ እዝራ ቀዳማዊ መጽሐፈ እዝራ ካል አንድ ላይ ቀዳማዊና ካል፣ መጽሐፈ አስቴር፣ መጽሐፈ ዮዲት፣ መጽሐፈ ጦቢት፣ መጽሐፈ መቃብያን ቀዳማዊ ካልና ሳልስ፣ መዝሙረ ዳዊት፣ መጽሐፈ ምሳሌ፣ መጽሐፈ ተግሳጽ፣ መጽሐፈ ጥበብ፣ መጽሐፈ መክብብ፣ መጽሐፈ ሲራክ፣ መጽሐፈ መሃልይ፣ ትንቢተ ኢሳያስ፣ ትንቢተ ኤርምያስ፣ ትንቢተ ሕዝቅኤል ትንቢተ ዳንኤል፣ ትንቢተ ሆሴ፣ ትንቢተ አሞጽ፣ ትንቢተ ሚክያስ፣ ትንቢተ ኢዩኤል፣ ትንቢተ አብድዩ፣ ትንቢተ ዮናስ፣ ትንቢተ ናሆም፣ ትንቢተ ንባቆም፣ ትንቢተ ሶፎንያስ፣ ትንቢተ ሃጌ፣ ትንቢተ ዘካርያስ፣ ትንቢተ ሚልኪያስ። እነዚህ የብሉይ ክዳን መጽሐፍት የሚባሉት ናቸው። አቆጣጠራቸው እነዚህ ሁሉንም ልንገራችሁ እንጂ ሰማንያ አንድ እንዴት እንደሚሆኑ እነሱን ዝርዝር እነግራችኋለሁ በያንዳንዱ ላይ ስለምንመጣ ወደ ሀዲስ ኪዳን ስንመጣ ደግሞ የወንጌል መጽሐፍት አራቱ አሉ ወንጌል ዘማቴዎስ ወንጌል ዘማርቆስ ወንጌል ዘሉቃስ ወንጌል ዘዮሐንስ አሉ ከዛ ግብረ ሐዋርያት አለ ከዛ መልእክተ ሀበሰባ ሮሚ አለ የሮሚ መልእክት ነው ቀጥሎ ደግሞ የቆሮንቶስ ቀዳማዊና ካል አለ ከዛ ደግሞ የሰባ ገላቲ አለ የገላቲያ ሰዎች መጽሐፈ ሰባ ኤፌሶን አለ መጽሐፈ ሰባ ፊልጵስዩስ አለ ከዛ መጽሐፈ ቆላሲስ አለ። መጽሐፈ ተሰሎንቄ ቀዳማዊና ካል አለ። ሀበ ጢሞቴዎስ ደሞ ቀዳማዊና ካል አለ። ወደ ቲቶ አለ። ፍሊሞና አለ። ከዛ ሀበ ሰብ እብራውያን አለ። ከዛ መልእክተ ያይቆብ አለ። የጴጥሮስ ቀዳማዊና ካል አለ። የዮሐንስ ቀዳማዊ ካል ሳልስ አለ። የይሁዳ ውሁ ያይቆብ አንድ መጽሐፍ አለ። ከዛ ራእየ ዮሐንስ አለ። ሲኖዶስ አለ። ትእዛዝ ስርዓተ ጽዮን አለ። ግጹ ሲኖዶስ አለ። አብጥሊስ አለ። መጽሐፈ ኪዳን ቀዳማዊ ካልና ሁለቱ አሉ ማለት ነው። ከዛ መጽሐፈ ዲድስቅልያና መጽሐፈ ቀሌምንጦስ እነዚህ ናቸው። ብዙዎቹ በዝርዝራቸው ሄደን ስለምናያቸው የበለጠ ትማሩበት አላችሁ። የበለጠ ይገባችኋል። እንግዲህ የመጀመሪያውን ክፍል እንድትከታተሉ ትፈልጋለሁ፣ ሁለተኛውን ክፍል እንድትከታተሉ ፈልጋለሁ። ከዛ ደግሞ የጠየቃችሁ ጥያቄ አለ። አሁን በመሀል ላይ ለመግቢያ አንድና ለመግቢያ ሁለት ከጠየቃቸው ጥያቄዎች ከጠየቃችሁት ወደ እኔ ከነሱ ጥያቄዎቹ መርጦ ያመጡልኝና ለእነሱ ለነሱ መልስ ሰጣቸዋለሁ። ጥያቄያችሁን መጠየቅ ትችላላችሁ። እንግዲህ ፈጥኝባቸኋለሁ ይመስለኛል፣ ግን እንደ ኢንትሮዳክሽን መግቢያ ስለሆነ ብዙም እንትን አላልኩኝም። ከዛ በኋላ ግን እያንዳንዱን ቀስ ብለን ነው የምንመለከተው። ሐሙስ ሐሙስ ነው በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ነው የምንማማረው። ለዛሬ የነበረኝ ትምህርት ይሄ ነው። የሰማነውን መንፈስ ቅዱስ በልቡናችን ያሳድር። ጥያቄያችሁን መላክ ትችላላችሁ። መብርሃን ምስጥሩን ትግለጽልን። እግዚአብሔር ይባርካችሁ። ሰዓታችሁ ጊዜያችሁ ሁሉ የተባረከ ይሁን። በተረፈ ሌሎችም ይህንን ትምህርት እንዲማሩ እንድታደርጉ በእግዚአብሔር ስም ጋብዛችኋለሁ። ሌሎችም እንዲደርሳቸው ላይክና ሼር አድርጉላቸውም። በቴሌግራም ላይ እንደሚደረግላችሁ ነግሬያችኋለሁ። አንዴ ስለሚያስተካክሉት ድረስ ነው ይደረግላችኋል። በዚህ ግን በደንብ እንድትማሩ ፈልጋለሁ። ይግለጽልን። ሰላሙኑ ይቆየን።